በአንድ የገበያ ማዕከል ላይ መርያም የተባለች አንድ አዛውንት ፍራፍሬዎችን መንገድ ላይ ቁጭ ብላ ትሸጣለች። መርያም ልጆችን በጣም ትወዳለች። ልጇ ሞታ አባት ነገር ግን የእሷ የልጅ ልጅ ነበራት። የመጀመሪያዋ ልጅ ስሟ ሌይላ ይባላል። ሌይላ ውትድርና ላይ ትልቅ ማዕረግ ያላት ነበረች። ሁለተኛዋ ደግሞ ኑራ ትባላለች። ኑራ የህግ አካላቶች ጋር ትሰራ ነበር። በዚህም አያታቸው መርያም በጣም ደስተኛ ናት። ሁል ጊዜ ለሰው ስለ እነሱ ማውራት ያስደስታታል። መርያም በራሷ መንቀሳቀስን ፈልጋ እንጂ ሁለቱ የልጅ ልጆቿ ከዚህ የተሻለን ሥራ ይከፍቱላት ነበር። ማርያም በኑሮዋ ላይ በጣም ደስተኛ ናት። አንድ ቀን ወደ ገበያ ወጥታ ፍራፍሬዎችን እየሸጠች ሳለ አንድ ሆዱን የወጠረ ፖሊስ በሞተር ይመጣል። ይህ ፖሊስ ራሚ ይባላል። ራሚ ሰዎች ሁሉ የሚፈሩት በጣም መጥፎ ሰው ነበር። አዛውንቷን ሲመለከት ወደ እሷ ጋር ሄዶ ከምትሸጠው አንድ ፖም አንስቶ ይበላል። መርየምም ይህን ስትመለከት ፈገግ ብላ በጣም ጣፋጭ ነው፣ ስንት ኪሎ ላድርግልህ? አለችው። ጉረኛውም ራሚ አንድ ኪሎ መዝኝ እስቲ አላት። መርየምም በሚንቀጠቀጡ እጆቿ አሪፍ አሪፍ የምትለውን ፖም እየለቀመች ትመዝንለት ጀመር። በፌስታል አድርጋም እንደሰጠችው ራሚ ይዞት አልሄደም፣ እዛው ጋር ይበለው ጀመር። አንዱን እየጎመጠ ሳይጨርስ ሌላ እያነሳ ይበላል። አበላሉ በጣም የጉረኛና የንቀትም ሰው አይነት ነበር። ወደ መርየም እየተመለከተ ምን አይነት ፖምኔ ሰጠሽኝ? በጣም ቆምጣጤ እኮ ነው፣ ምንም አይጣፍጥም ይላታል። መርየምም አረ በጣም ጣፋጭ ነው፣ ከፈለክ ሌላ ሞክር እስቲ ብላ ሌላ አንስታት ሰጠዋለች። እስካሁን አንድ ሰው ተቃውሞኛ አያውቅም፣ በጣም ጣፋጭ ነው ብላ በትህትና ነገረችው። ራሚም የንቀት ሳቀና እንዲህ አላት ምን አይነት ንቀት ቢኖርብሽ ነው እኔን እንደዚህ የምትናገሪ? አሁን ዋጋሽን ታገኛለሽ አለና መርየም ዘርግታ የምትሸጠውን ፍራፍሬዎች ያለምንም ርህራሄ መሬት ላይ መበተን ጀመረ። ወደ አስፓልትም አውጥቶ ወረወረ። ፍራፍሬዎቹ እንዳለ ተበላሹ። አንዳንዱ የመኪና ጎማ ስር ገብተው ተፈረካከሱ። ይህንን መርየም ስትመለከት በጣም ደነገጠች። ሳታስበው ከአይኗ እንባ መውረድ ጀመረ። በሌላት አቅም ጎንበስ ብላ ያልተበላሹትን መልቀም ጀመረች። ሰዎች ሁሉ ከኋላ ይመለከታሉ። ነገር ግን አንዳቸውም ደፍረው መጥቶ የተናገረ አልነበረም። ምክንያቱም ራሚ በዛ ቦታ ላይ ይታወቅ ስለነበር ሁሉም ይፈሩታል ራሚም ቀድሞ ቀመሱ ላይ ያለውን ጺም እየጠቀለለ ሞተሩ ላይ ከወጣ በኋላ ከኔ ጋር ባትሳፈጭ ይሻላል አለና ሞተሩን አስነስቶ ይሄዳል። በዚህ ሰዓት ግን ፋሪስ የተባለ ልጅ ከላይ ሆኖ እየተመለከተ ነበር። የሚገርመው ነገር ራሚም በተወሰነ መልኩ ቀርጾት ነበር። ፋሪስ በጣም ተናደደ። ምክንያቱም መርየምን ያውቃታል ከድሮ ጀምሮ መንገድ ላይ የተጫወተ ሲረቦ እሷ ጋር ሲመጣ ያለምንም መሰሰት ሰጠው ነበር ፋሪስም ምን ማድረግ እንዳለበት ማሰብ ጀመረ። ወዲያውኑ የመርየም የልጅ ልጅ ሌይላ ትሰለች። የእሷንም ስልክ አፈላልጎ ካገኘ በኋላ የቀረጸውን ቪዲዮ በዋትሳፕ ይልክላታል። ይሄ ፖሊስ አያትሽን መርየም እያሰቃያት ነው፣ ይኸው በቪዲዮ አስቀምጬልሻለሁ የሚል ድምፅ ምላከላት። በሰዓቱ ሌይላ ወታደሮችን እያስተካከለች ራቅ ወዳለ ቦታ ሄደው ነበር። ዋትሳፕ ላይ የተላከላትንም ሚሴ ስትመለከት ከአንድ የማታውቀው ግለሰብ የተላከ ነበር። የላከላትንም ድምፅና ቪዲዮ ከፍታ ስትመለከት ግን ያየችውን ነገር ማመን አቃታት። የምትወዳት አያቷ አንድ ፖሊስ ያሰቃያት፣ የራሷን ዕቃ መሬት ላይ ሲበትንባትና ስታለቅስ ትመለከታለች። ቁጣዋ በጣም ጨመር፣ በጣም ተናደደች። እንደዛ እርጅታ እያሰቃየ ያለምንም እዝነት እየለመነችው ሲበታትንባት ስትመለከት በጣም ተናደደች። ለዚህ ግዴለሽ ፖሊስ ዋጋውን ልትሰጠው ፈለገች። ቀጥታ ፋሪስ የላከላትን ቪዲዮ ለእህቷ ኖራ ላከችላት። ኖራም በሰዓቱ ከሰዎች ጋር ስብሰባ ላይ ነበረች። በዋትሳፕ በኩል የሜሴጅ ድምፅ ሲገባላት ከእህቷ መሆኑን ስታውቅ ስልክ እንደሚያዋራ ሰው ሆና ወጣችና የላከችላትን ቪዲዮ መመልከት ጀመረች። ሌይላ ድምፅም ልካላት ነበር፣ አያታችን እየተሰቃየች ነው የሚል ነበር። ኖራም ሌይላ የላከችላትን ቪዲዮ ከፍታ መመልከት ጀመረች። ነገር ግን ባየችው ነገር እሷን በጣም ደነገጠች። ሳታስበው እንባዎቿ መውረድ ጀመሩ። እናቷ ከሞተች በኋላ እንደ እናት ሆና ያሳደገቻት አያቷ እሷ በአንድ ተራ አስከባሪ ፖሊስ ስትሰቃይና ዕቃዋን ሲበታተንባት ስትመለከት በጣም አዘነች፣ በጣምም ተናደደች። የነበረችበት ስብሰባ በጣም አስቸኳይና አስፈላጊ ስለነበር እያለቀሰችም ሀሳቧ የተበታተነ ቢሆንም ስብሰባ እስኪያልቅ ድረስ እዛው ቁጭ አለች። ከስብሰባውም በኋላ ቀጥታ ለእህቷ ሌላ ደውለችላት። ሌላ በጣም ተናዳለች። ምንም አልተረጋጋች። እህቴ ኖራ የሆነ ነገር ማድረግ አለብን አለች ኑራም ተረጋጊ፣ ሌይላ ሄደን የምናደርገው ነገር በኋላ እራሳችን ላይ ጣጣ ሊያመጣብን ይችላል ልንረጋጋ ይገባል አለቻት። ሌይላም አንቺ ለመሄድ የማይመችሽ ከሆነ እኔ ራሴው ሄጄ ያንን ተራ ፖሊስ ዋጋውን እሰጠዋለሁ አለቻት። ኑራም እህቴ ሆይ ተረጋጊ፣ ሁሉም ነገር በአሁኑ ሰዓት በመረጃ ስለሆነ ማስረጃ ያስፈልገናል፣ ስለዚህ ተረጋግተን ጉዳዩን በደንብ ካጣራን በኋላ ያ ተራ ፖሊስ ዋጋውን እንዲያገኝ እናደርጋለን አለቻት። በዚህም ከተስማሙ በኋላ ሌይላ ወደዛ ለመመለስ ወሰነች። ቀጥታ በራሷ መኪና ልብሷን ቀያይራ መሄድ ጀመረች። ቀጥታ ያመራቸው የምትወዳትና የናፈቀቻት አያቷ መርየም ቤት ነበር። አያት መርየም በጣም አዝናና ተከፍታ ቁጭ ብላ እያለቀሰች ነበር። ሳታስበው ግን በድንገት የልጅዋ ልጅ ለይላ ፊት ለፊቷ ቆማ ስትመለከታት በጣም ደነገጠች። እንዴት ልትመጪ ይቻልሽ? እንዴት አላሳወቅሽኝም? አለቻት ሌይላም ሮጣ ናፍቃት የነበረችው የምታለቅ ሰው ምስኪኗ መርየም ዘንድ ሄዳ ተጠመጠመችባት። በጣም ተነፋፍቀው ስለነበር ሁለቱም ተቃቅፈው በደንብ ከተላቀሱ በኋላ ሌይላ አያቴ ሆይ ምን አድርገሽ ነው ይህንን ስራ እንደጀመርሽ ለምን አልነገርሽንም? ያ ተራ ፖሊስ እንደዛ ሲያደርግሽስ ለምን አልነገርሽንም? ከእኛ ለም ትደብቂናለሽ? አለቻት። መርያምም እኔ ከእናንተን ከሥራ ማዘናጋት አልፈልግም፣ ቀላል ጉዳይ ስለሆነን ያልነገርኳችሁ። መጨነቅ እኮ አልነበረብሽም አለቻት። ሌይላም አያቴ ሆይ እንደዛ አይባልም እኮ አንቺ ዕድሜ ስለገፋ ማንም ሊያስከፋሽ አልፈልግም። ይህንን ሥራ ራሱ ከአሁን በኋላ መሥራት የለብሽም። ነገር ግን እንደዛ ያሰቃየሽንና ያንገላታሽን ፖሊስ ግን የሥራውን እስኪያገኝ ድረስ መቼም አልተውም አለቻት። መርያምም ራሚ ያደረጋትን ነገር እያስተዋለች ሳታስበው ማልቀስ ጀመረች። ሌይላ ግን ጊዜን ማባከን አልፈለገችም። ቀጥታ ወደ ስራ ገብታ ያንን ፖሊስ የእጁን ልትሰጠው ፈለገች። ቀጥታ የእሷ ረዳት ወደ ሆነው ሃምሳ አለቃ ጋርም ደወለች እና ጠራችው እነ ራሚ ወደሚገኙበት የፖሊስ ጣቢያ ለመሄድ ወሰነች። ስትሄድ ግን እሷን እንዳያውቋት ልብስን ቀይራና አያቷ በምትሰራበት ቦታ ላይ እንደተበደለች አቤቱታን ለማቅረብ በሚል ነበር። ከእሷ ጋርም ድምፅ መቅጃ ማይከን ይዛ እንደምትሄድ እኒህ ፖሊሶች ድምፁን በደንብ እንዲከታተሉና መምጣት ባለባቸው ሰዓት ምልክት በምትሰጣቸው ሰዓት እንዲመጡ፣ እንዲሁም ያ ተራ ፖሊስ ራሚ አያቷ ላይ ያደረገውን ነገር ሁሉንም ነገረቻቸው። ሃምሳ አለቃውም ሌላ የሰጠችውን ትዕዛዝ በስትክክል ለመፈጸም ቃል ይገባላታል። ሌይላም የደንብ ልብሷን ቀይራ ማንኛውም ሰው የሚለብሰውን ልብስ አድርጋ እነ ራሚ ወደሚገኙበት የፖሊስ ጣቢያ ትሄዳለች። ወደ ውስጥም ስትገባ ያየችው ነገር ግን አስገረማት። አንዳንዱ ፖሊስ ስራውን ትቶ ተኝቷል። ራሚና ባልደረባው ደግሞ ሻይ እየጠጡ እየተሳሳቁ ነበር። ራሚም ሌላን ሲመለከታት ምን እንታዘዝ ለምንድን ነው ወደዚህ የመጣሽው ብሎ ጠየቃት ሌላም እኔ አንድ አቤቱታ አለኝ የኔ አያት ገበያ ውስጥ ነበር የምትሰራው ነገር ግን ያለ ምንም ጥፋት ምንም ነገር ሳትሰራ ያቺን ምስኪን እናት አንድ ራሚ የተባለ ተራ አስከባሪ የምትሸጠውን ፍራፍሬዎች ሁሉ በትኖባታል ፍራፍሬዎቿ ሁሉም ተበላሽተዋል እኔም ያንን ፖሊስ ስለማላውቀው እዚህ ልከሰውን የመጣሁት አለቻቸው ይህንን የሰሙት ራሚና ባልደረባው ግን ድምፃቸውን ከፍ አድርገው መሳቅ ጀመሩ ታዲያ ደንብ አስከባሪ ነው። ምናልባት እኮ ደንቡ አንጥሳ ሊሆን ይችላል። ዝም ብሎ ከመሬት ተነስቶ እኮ እንደዛ ያደርግ። ደግሞ የዛች አዛውንት ልጅ ነኝ ያልሽ፣ እንደውም ከምትሰራበት ቦታም ልናስነሳት እንችላለን አለ። ሌላም ይህንን ስትሰማ በጣም ተናደደች። ነገር ግን አሁንም ፖሊስ መሆኗን ግልጽ አላደረገችላቸውም ነበር። ይህ እኮ እንደ ሕግ አያስኬድም። በሕግ ከተካሄደ እናንተ ጥፋተኛ ናችሁ። እንዴት ምንም ያላደረገን ሰው ያለምንም ማስረጃ እንዴት አደርጋላችሁ? አለችው። ራሚን በጣም ተናደደ። እኛን እንደዚህ የመናገር መብት የለሽም። አሁን ሌላ ነገር ሳይመጣ ይህንን ፖሊስ ጣቢያ ለቀሽ እንጂ፣ እምቢ የምትይ ከሆነ ግን አያትሽንም ጭምር ነው፣ ከምትሠራበት ቦታ ብቻ አይደለም የምትሰራበትን ፍራፍሬዎች ሁሉ እኖርስባታለን ይላታል። በዚህ ሰዓት ወዲያውኑ አንድ ሰው ወደ ፖሊስ ጣቢያው ይገባና እንዲህ ይላል ራሚ ራሚ፣ ቦስ መጥቷል ይለዋል። ይህንን የሰሙት ውስጥ ተቀምጠው ተኝተው የነበሩት ፖሊሶች ወዲያውኑ ብድጋሉ። በጣም ደነገጡ። የሁሉም አዛዥ የሆነው ላዊ ነበር። ላዊ ከነሱ የባሰ ሰዎችን የሚጨኩን እዛ ውስጥ ያሉትን ፖሊሶች እንደፈለገ የሚያዛቸውና የሚያንከራትታቸው ነበር። እሱ እንደመጣ ያወቁት ፖሊሶችም ራሚን ጨምሩ ተርበትብተው ብድጋሉ። ሁሉም በሩን ክፈቱ፣ አስተካክሉ እያለ መጮህ ጀመረ። ወዲ የሆኑ አንድ የሚያምር ነጭ መኪና ወደ ውስጥ ይገባል። ከመኪና ውስጥም ቦርጩን ዘርግፎ ላዊ ይወጣል። አረማመዱና አካሄዱ፣ አስተያየቱ ሁላ የጉራ ነበር። ፖሊሶቹ ከኋላ ከበውት ይሄዳሉ። ራሚ ወደሚገኝበትም ክፍል ገባ። ወደ ራሚም ጠጋ አለና ነገራቶች እንዴት እየሄዱ ነው ብሎ ይጠይቀዋል። ራሚም በጥሩ እየሄደ ነው አለቃ ሆይ፣ ሰሞኑ ገበያ ላይ ገብተን ከሁሉም ገንዘብ ልንቀበል ወስነን አላለው። ላዊ ከኋላው ሰው እንዳላውቋል። ነገር ግን ማን እንደሆነ አላወቀም። ዞር ብሎ ሲመለከት ግን ፊቱ እንዳለ በላብ ተሞላ። ላብ አጠመቀው። የሚለውም የሚናገረውም ነገር አጣ። ላዊ ሌይላን በደንብ ያውቃታል። እንደተመለከታትም ሮጦ እሷ ጋር ሄደና አለቃዬ ሆይ ሰላምታ ላንቺ ይሁን። እዚህ ድረስ መምጣትሽ ለምን አስፈለገ? እኔን ብጠሪኝ እኮ ያለሽበት ሁላ መጣ ነበር። መልፋት አያስፈልግሽም ማለት አንድ ቀን እንኳን እንዲህ ሲሆን ያላዩት እነዛ ወታደሮች ላዊን ሲመለከቱት በጣም ደነገጡ። ለካ እስካሁን ሲያሰቃዩትና ሲስቁባት የነበረችው የላዊ ማዛዥ የሆነች ትልቅ ፖሊስ እንደሆነች አወቁ። ሁሉም በጣም ደነገጡ። አጠገቧ መጥተው ይቅርታ አለቃ ሆይ እኛ ስላላወቅን ነው፣ ያደረግነው ነገር አግባብ አይደለም እያሉ ይለምኗት ጀመር። ነገር ግን ወዲያውኑ ያ ፖሊስ ጣቢያ በፖሊሶች መኪና ይከበባል። ፖሊሶቹም ወዲያውን ወርደው ወደ ፖሊስ ጣቢያ ገብተው ሰልፋቸውን ይይዛሉ። ሌይላንም ሲመለከቷት ሰልፋቸውን አስተካክለው ሰላምታ ሰጧት። የመጡት ፖሊሶች እዛ ካሉት ፖሊሶች የበለጡና የበላይ ነበሩ። ራሚንና የእሱን ባልደረባ በቁጥጥር ስር አዋሏቸው። ራሚ በጣም ደንግጧል፣ ጓደኛውም እንደዛው ቀጥታ አንድ ከፍ ያለ ፖሊስ ወደ ውስጥ ይገባና ለሌላ ሰላምታ ካቀረበላት በኋላ ራሚና ጓደኛው ባደረጉት ነገር በእስራት እንዲቀጡ ከስራቸውም እንዲባረሩ ታዛለች። ይህንን የሰሙት ራሚና ጓደኛው በጣም ደነገጡ። ጆሮአቸውም የሚሰማውን ነገር ማመናቃታቸው በየገበያው የገቡ ሰዎችን ያሰቃዩ ስለነበር በዛ ጥፋት ከስራቸውም ተባረሩ። የነራሚ ዋና ላዊም ወደ ሌላ ጋር ይመጣና ይቅርታ ከዚህ በኋላ እንዲህ አይነት ነገር አይደገማቸውም። ከአሁን በኋላ ከደገሙ እኔን የምቀጣቸው፣ ብሎ አጎንብሶ ይለምናት ጀመር። ሌይላ ግን መቼም ይቅርታ አላድርግላቸው፣ እነዚህ ኮ ወንጀለኛ ብቻ ሳይሆኑ በዳዮችም ጭምር ናቸው። እኔ በምሰራው ስራ ላይ ባትገባ ይሻላል፣ አሊያ ግን የተለኮሰው እሳት አንተ ላይ የሚደርሳል አለችው። ይህንን የሰማው ላዊ በጣም ተናደደ። በውስጡ ምቀኝነትንና በደልን ይዞ በንዴት ወደ ኋላ ፈገፈገ። ሌይላ ላዊ ዝም ብሎ መሄዱና እሷን ማየቱ የሆነ ነገር አስበው እንደሆነ ገብቷታል በቀጣዩ ቀን ዜና ወጣ። ጀግናዋ ሌይላ አያቷን መርየም እንዴት ከተበደለችበት ሐቋን እንዳስመለሰችላት በዜናዎች ላይ ተላለፍ ጀመር። ሌይላ በዛው መንደር ላይ ቁጭ ብላሳለች ሳለች በስልኳ ላይ አንድ መልእክት ይገባላታል። መልእክቱን ከፍታ ስትመለከተው እንዲህ ይላል፤ በማይሆን ጨዋታ ላይ ገብተሽ መጨረሻሽ እንዲያስጠላት ታድርጊ ነበር። መልእክቱን የሰማችውም ሌይላ ቀጥታ ከላዊ እንደሆነ አወቀች። ትላንት እንዴት እንዳደረገውና እንዴት ተቆሳትሮ እንደሄደ ስለተመለከተችው ከሱ እንደሆነ አወቀች ማን አንተ ምንድነው ከኔ የምትፈልገው ብላ መልእክት አስቀመጠች ክብሬ ላይ የተረማመድሽው ሰው ነኝ አለ ከዛም ስልኩ ተዘጋ ሌላ ይህንን ስትሰማ ትንሽ ደነገጠች በጥፋቱ ቢሆንም ላዊ በአንድ እጅ እንደማይሰጥና ወደ እሷ ለማምጣት ከባድ እንደሆነ አወቀች አያቷ ላይም ሌላ ነገር እንዳያደርስባት ፈርታ የተወሰኑ ፖሊሶች በአያቷ ቤት በኩል እንዲሆኑ ማንም ሳያያቸው እሷን እንዲጠብቋት ታደርጋለች በቀጣዩ ቀንም መርየም እንደሌላ ቀኗ ፍራፍሬዎቿን አውጥታ በሰላም እየሸጠች ሳለ በድንገት ብዙ የመኪና ፖሊሶች መጥተው ይወሩታል። ወዲያውኑ አንድ ፖሊስ ወደ መርየም ጋር መጥቶ የምትሸጫቸው ፍራፍሬዎች ውስጥ አደገኛ እጽ እንዳለ ሰምተናል፣ ይህንን ነገር ማረጋገጥ አለብን አለት። መርየምም እኔ እንደዚህ በጭራሽ አላደርግም፣ ማረጋገጥ ትችላላችሁ አለች። የምትሸጣቸውንም ፍራፍሬዎች አንድ በአንድ እየከፈቱ ይመለከቱ ጀመር። ወዲያውኑ አንድ ፖሊስ ከአንድ ዕቃ ውስጥ አደገኛ እጽ አለ፣ ይኸው አግኝተ ነዋል አለ። መርየም በጣም ደነገጠች። እኔ እንደዚህ አላደርግም፣ ወይ የሆነ ሰው አምጥቶ ሳላቅ ጨምሮብኝ ይሆናል እንጂ እኔ አላደርግም አለች። ሰዎች ሁሉ ተሰብስበው ይመለከቱ ጀመር። ነገር ግን ፖሊሶች በትኑ ብሎ አባረሯቸው። ያቺ እድሜዋ የገፋው ምስኪኗ መርየም ፖሊሶቹ ፊት ማልቀስ ጀመረች። ፖሊሶቹ ግን አንቺ በዚህ ዕድሜሽ ፍራፍሬን መሸጥ ፈልገሽ ሳይሆን አደገኛ እጾችን ለመሸጥ ፈልገሽ ነው፣ ስለዚህ ወደ ጣቢያ ሄደሽ ምርመራ ያስፈልግሻል አላሏትና በመኪናቸው አስገብተው ይዘዋት ይሄዳሉ። ወዲያውኑ ግን በሚዲያ ላይ በዜና ላይ የሚተላለፍ ጀመር። የለይላ አያት አደገኛ እጾዎችን በመሸጥ እስር ቤት እንደገባች ይዘገብና ይወራ ጀመር። አሁን ላዊ በጣም ደስተኛ ሆነ፣ ከልቡም እየሳቀ በማትችለው ጫወታ ላይ ገብታ ይኸው የስራዋን አገኘች እያለ መሳቅ ጀመረ። ይህንን ያወቀችው ሌይላ ከበፊቱ የበለጠ በጣም ተናደደች። ላዊ ቀላል ሰው እንዳልሆነም ገባት። ስለዚህ ምን ማድረግ እንዳለባት ሌሊቱን ሙሉ ቁጭ ብላ ማሰብ ጀመረች። እሱም ብቻ አልነበረም። ሰዎች ሁሉ አያቷ መሪየም እንደተሰሩ ካወቁ በኋላ ብዙ ስልኮች እሷ ጋር ይደወላሉ። በቤቷ ድረስ እየመጡ ብዙ የሚዲያ ባለቤቶች ይጠይቋታል። በዚህም ሌላን በጣም አሰለቻት ለእያንዳንዱ ግን ተገቢውንና አስፈላጊ የሆነ መልስ ትሰጣቸው ነበር። ጉዳዩንም ደውላ ለእህቷ ታሳውቃታለች። ኑራም ለእህቷ ተረጋጊ፣ ሁሉንም ነገር በማስረጃ ነው ማስኬድ አለብን፣ ስለዚህ ማስረጃን መሰብሰብ አለብን ትላታለች። ሌይላም የእህቷን ምክር ተቀብላ ጉዳዩን ለማሳካት መንቀሳቀስ ጀመረች። አሁንም ቢሆን ግን ሰዎችና ሚዲያዎች እየመጡ እሷን ይጠይቋታል። በዚህ በጣም ስለሰለቸች ለአንዴና ለመጨረሻ ጊዜ ለሁሉም መልስ ለመስጠት ብላ አንድ ሚዲያ ላይ ትወጣና እንዲህ ትላለች የተከሰተውን ነገር ሁላችንም እናውቃለን። ነገር ግን በቅርቡ እውነቱ ከውሸቱ ይለያል። ይህን ነገር ደሞ ጠብቁ አለቻቸው። ይህንን የሰማው ላዊ በጣም ሳቀ። አሁን ምንም ማምጣት አትጪ፣ የምታመጪውን ነገር እናያለን እያለ መዛት ጀመረ። ሌይላ ግን ከንዴቷ ተቆጥባ በተሰጠው ፍርድ ላይ እጇን አላስገባችሁ ማስረጃን በመሰብሰብ ላይ ነበር የተሰማራቸው። ወዲያውኑ ወዲያውኑ ቪዲዮ መጀመሪያ ቀርጾ የላከላትን ፋሪስ ጠራቸውና እንዲህ አለችው። ፋሪስ የአንተ እገዛ ያስፈልገኛል ገበያ ላይ ስለምትኖር ስለ ገበያ ሁኔታዎች በደንብ ታውቃለ። ስለዚህ ያን ቀን የተከሰተውን ነገር ገበያ ላይ ያሉ ሰዎችን እየጠየቅ ማስረጃን ይዘህልኝ አለችው። ፋሪስም እሺ፣ አለቃ በሀሳብሽ እስማማለሁ ይልና ወደ ገበያ ወጥቶ ቀኑን ሙሉ በተለይ መርየም ከምትሸጥበት አቅራቢያ ያሉ ነጋዴዎችን መጠየቅ ጀመረ። በስተመጨረሻም አንድ ሱቅ ጎን የተቀመጠ ካሜራ ነበር። ካሜራው ላይ የተቀረጸውን ነገር ይዞ ለሌላ ይሰጣታል። ካሜራውን ሲመለከቱት አንድ ፊቱ በደንብ የማይታይ ሰው በእጁ የሆነ ነገር ይዞ የመርየም ፍራፍሬዎች ላይ ሲጨምር ይታያል። ቢሆንም ፊቱ ግን አይታይም፣ ማን እንደሆነ አልለዩትም። ሌላ ግን የሰውነቱን ቅርጽ አይታ ያኔ ራሚን ለማግኘት ስትሄድ እዛ ፖሊስ ጣቢያ የሚሰራ አንድ ፖሊስ ጋር ቅርጹ ይመሳሰል ነበር። ቀጥታ ሌላ የተወሰኑ ወታደሮችን ይዛ ራሚን ወዳገኘችበት ፖሊስ ጣቢያ ሄደች። ሌላም እነዛን ፖሊሶች በጥያቄ ስታፋጥጣቸው በሰሩት ወንጀል ታዘው እንደሆነ ያምናሉ። በዚህም ሁለቱን ፖሊሶች በቁጥጥር ስር ማዋል ቻለች። ሁሉም ነገር በጥሩ እየሄደለት የመሰለው ላዊ እቤቱ በደስታ ቁጭ ብሎ ሻሂውን እየተጎነጨ ሌይላ ላይ እየዛተና እየሳቀ ነበር። ሳያስበው ግን የቤቱ በር ሲንኳኳ ይመለከታል። ወደ ውጪ ሲወጣ ሌይላ ከብዙ ፖሊሶች ጋር መጣ ነበር። ሌይላም ላዊን በአግርሞት ሞት እየተመለከተችው ራስህ በጀመርከው ጫወታ ላይ ራስህ ወጥመዱ ላይ ገባ። መቼም ውሸትን ይዘህ የበላይ እንደማትሆን ዛሬ ይሄ ሁሉ ፖሊሶች ዘንድ ተወርዳሃል። ምንም አላደረግኩም ብለህ ልታባብል እንዳትሞክር። አሁን ወደ ፖሊስ ጣቢያ ሄደን እናወራለን አለችው። ላዊን እዴቱ በጣም ጨመር። እኔ ምንም ያደረግኩት ነገር የለም ማስረጃ እስካለመጣች ድረስ የትም አልሄድም አለ። ፖሊሶቹ ወዲያውኑ ማስረጃ ያሰባሰቡትን ይዘው አወጡ። የተቀዳ ድምፅ፣ ከነጋዴዎች የተሰበሰበ ማስረጃ፣ ከሱም አልፎ በቪዲዮ የተቀረጸውን ነገር ሁሉ አሳዩት። ይህንን የተመለከተው ላዊ ፈዞ ቀረ። በሰራውም ወንጀል ሳይፈልግ ተዋርዶ አመነ። እንደዛ ሲዝት የነበረው ፖሊስ ሚዲያዎች በመዋረዱ እየቀረጹ የውርደቱ መጨረሻና መከናነቢያ ሆነ። በዚህም ሌላ የታሰረችዋን ምስኪኗን መሪ የማስፈታት ቻለች። አያቴ ሆይ እንደዚህ አይነት ለቅሶ ላንቺ አይገባ። ይህን ስራ እንድታቆሚ ስመጣም ፈልጌው ነበር፣ ነገር ግን ማስረጃ አሰባስቤ ያደረጉሽን ሁሉ ስር የስራቸውን ለመስጠት ስለፈለኩ ነው እንድትሰሪ የፈለኩት አለቻት። ከዛም በመኪና አስገብታ ወደ ቤት ወሰደቻት። ኑራም ወደ ቤት መጣ። የጠበቀቻቸው ነበር መርየምን በስተመጨረሻ የልጅ ልጆቿን በማየቷ በጣም ተደሰተች። ሁሉም ተደሰቱ። ከቤት እንዳትወጣና የፈለገችውን ነገር እንደሚያደርጉላትም ቃል ገቡላት። በአሁን ሰዓት መርየም ላይ ከደረሰው ነገር የበለጠ ነገር እንደሚካሄድ እንመለከታለን። ብቻ አላህ የተሻለውን ጊዜ ያምጣል። ጊዜው በጣም ከፍቷል።